ሰላም ሰላም ውድና የተከበራችሁ የዚቲቪ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ደስ በማይሉ ዜናዎች ነው እየመጣው ያለሁት። ላይክ ሼር ሰብስክራይብ አድርጎ ፍትህ፣ ማለት ያው ልማዳችን የኛ ቻናል ለተጎዱ፣ ድምጽ ላጡ ፍትህ፣ አላግባብ ለሚሆን ነገር ፍትህ የምንልበት ነው ላይክ ሼር በማድረግ ቤተሰቡን ሁላችሁም ድምጻችሁን አሰሙ ፍትህ እንበል ማለት ነው። ለዚች ለእህታችን እንግዲህ በወላጅ እናቷ ቤት በምትኖርበት በእናቷ ቤት የገዛ ፍቅረኛዋ ሕይወቷን አጥፍቶ ተሰውረዋል። በጣም ያሳዝናል። መረጃውን አብረን እንስማ። ታዳጊዋ አስተዳደጓ በዚያው ከተማ ውስጥ ነው። አኗኗሯ አዱላላ ከተማ ነው። ታዳጊዋ አስተዳደጓ በዚያው ከተማ ውስጥ ነው እንግዲህ በምስራቅ ሸዋ አዱላላ ከተማ ውስጥ ነው። በዛው ተወልዳ በዛው ያደገች ናት። በጣም ነው የሚያሳዝነው ሰው የሰፈሩን ልጅ ሀገሩን ልጅ ጉሮ ቤቱን ዘመዱን ያማል። ኗሯ ከእናቷና ከቤተሰብ ጋር እንደሆነ መረጃዎች ይጠቁማሉ። ታዲያም ከልጅነቷ ጀምሮ የነበራት የስፖርት ፍቅር እጅግ የተለየ እንደነበር እንዲሁ ይነገራል። በተለይ ደግሞ ለቴኳንዶም በቴኳንዶ ክበብ ውስጥ በመሳተፍ ከልጅነቷ ጀምሮ ልዩ ልዩ የሆኑ ስፖርታዊ እንቅስቃሴዎችን ታደርግ እንደነበር ተናግረዋል የአካባቢው ሰዎች። ከትምህርቷ ጎን ለጎን የምትከታተለውን ይህንን የቴኳንዶ ስልጠና ከአሰልጣኟ ጋር በመነጋገር አሰልጣኟ የሚያዛትንና የሚላትን በመተግበር እጅግ ጥሩ ተማሪ እንደነበረችው ተነግሯል። ታዲያ ከእለት ወደ እለት የነበራት እንቅስቃሴ እየጨምረና እያደገ ከፍተኛ የሆነ መሻሻልና ለውጥ በማሳየት ሴ ላይ ነበረች ይላል አሰልጣኟ። በዚሁ የቴኳንዶ ስልጠና ላይ በተለያዩ ውድድሮች የተሳተፈች ሲሆን በተለይ በቅርብ ጊዜም የወርቅ ሜዳሊያ ተሸላሚ እንደነበረችም እየተነገረ ነው። ታዲያም እቺ የአስራ ዘጠኝ ዓመት ታዳጊ እድሜዋ ከፍ እያለ ወደ ወጣትነት ዘመኗ እየተሸጋገረች ስትመጣ የፍቅር ግንኙነት ለመጀመርና የወደፊት የትዳር አጋሯንም ከወዲሁ ለማጠናከር ግንኙነት ትጀምራለች። ከፍቅረኛዋ ጋር በውጭ ይገናኙበት የነበረው ሂደት አብቅቶ እንደገና ቤተሰቡም ሌሎችም ሰዎች እንዲያውቁት ተደርጎ በዚያው በአንድ ቤት ውስጥ ለመኖር ይጀምራሉ። አንድ ቤት ሲባል ግን እንዲሁ በውጭ በኩል ቤት ተከራይተው አሊያም ደግሞ በሌላ መንገድ አይደለም። ይልቁንም በእናቷ ግቢ በእናቷ ቤት ውስጥ ነበር አንድ ክፍል ተሰጥቷቸው ኑሯቸውን በጋራ አደረጉም። እጅግ የሚያስገርመውና በርካቶችን ያነጋገረው ነገር ግን እናት ስለ ልጁ ምንም አይነት ነገር አለማወቃቸው ነው። እናት የልጁን ስም እንኳን እንደማያውቁ አሁን ሕይወቷ ካለፈ በኋላ በዳጉ ጆርናል በኩል የወጣው መረጃ ያመላክታል። ከየት አካባቢ እንደመጣ ስራው ምን እንደሆነ ማንነቱ ሌሎች ጥያቄዎችንም መጠየቅ የነበረባቸው እናት ሁሉንም ግን ምንም አይነት መረጃ አልነበራቸውም። በሩን ከፍተው ሲገቡ ልጃቸው አስከሬኗ ብቻ ተቀምጦ ያገኙታል። እጅግ አስደንጋጭ ነው። ይህንን ጭካኔ ገና በ አስራ ዘጠኝ አመት ታዳጊ ልጃቸው ላይ የፈጸመው ፍቅረኛዋ ግን የልጃቸውን ስልክም ሆነ ሌሎች መረጃዎችን ሳይተው ጠቅልሎም ይዞ ከአካባቢው ተሰውሯል። ይህንን መረጃ የሰሙ በርካታ አስተያየት ሰጪዎች ሀሳባቸውን ሲናገሩ እንዲህ ይላሉ። ሸዋዬ የተባለች አስተያየት ሰጪ የአስራ ዘጠኝ አመት ልጅ ምኑንም ከማታውቀው ሰው ጋር አብራ እንድትኖር ሲፈቅዱና ይባስ ብለውን ክፍል ሰጥተው አብረው እንዲኖሩ ሲያደርጉ ነው ልጃቸውን እንድትጠፋ ያደረጉት በማለት ሸዋዬ ሀሳቧን ትናገራለች። ፈጣሪው ትክክል ነው። አሁንም እናት ስሙን የማያውቁት ምኑን የማያውቁት በቤታቸው ውስጥ የራሳቸውን ልጅ እንግዲህ ይቺ አስራ ዘጠኝ አመት ልጅ ማለት ነው ፍቅረኛዬ ነው ባሌ ነው ብላ አብራ የፍቅር ጓደኛዬ ነው ያለችውን ሰው ይዛ ስመጣ፣ እናትም ደግሞ እንደ ሰማሁት መረጃ ከሆነ አባት የላትም፣ ከእናቷ ጋር አብራ ነው የምትኖረው። እናትየው ደግሞ ግቢ ውስጥ አንድ ክፍል ቤት ሲሰጧታል፣ ለሁለቱ አብረው እንዲኖሩ እዛው በእናቷ ክፍል ቤት እናት ሰላም ሊሏት ወደ ልጃቸው ቤት ሲሄዱ እንግዲህ ልጅቷ ሕይወቷ አልፎ በሩቱ ዘግቶ አስክሬኗ ብቻ ነው ቤት ውስጥ የተገኘ። እሱ ደግሞ ቤት ውስጥ የነበሩትን የልጃቸው ስልክ ሆነ አንዳንድ ነገሮች ምንም አይነት ነገር የሉም ጥቅልል አድርጎ ሂዷል። ስሙንም ምኑንም አያውቁትም፣ እናት ማለት ነው። በጣም ያሳዝናል፣ በጣም ይከብዳል። የእውነት እና ትክክል ነው አንድ እናት ልጇን እንኳን ሴት ልጅ ቀርቶ ወንድ ልጅ እንኳን ሲያፈቅር ማናት ይሄ ማን ልጅ ናት ስሟ ማን ነው ከሌ ማናት በቃ የሚጠየቅ መጠየቅ ያለበትን ነገር መጠየቅ አለበት በትክክል ልጅቷ የጨዋ ልጅ ናት ወይ ማናት ወይ የሚባለው ጨዋነት ማንነት ብቻ ሳይሆን ማናት ቤተሰቦቿና ማን ናቸው የዝች ልጅ ብሎ ለወንድ ልጅ እንኳን ሰው ይጠይቃል እንኳን ለሴት ልጅ ይቅርና ፍቅር ያዘኝ ብላ በአስራ ዘጠኝ አመቷ ወንድ ይዛ ስንመጣ በር ከፍቶ እንኪየው ው እዚህ ቤት ውስጥ ኑሪ አንቺና ፍቅረኛሽ ማለት ምነቱ ሳይጣራ ይሄ እናትየው ምን ዝላልነት አለበት ብዬ ነው ማስበው አንዳንድ ወላጆች ልጆችን አስደሰትን ዘመናዊነት ሆን እያል ያልሆነ ነገር እየሰራን የዛኔ ነው የልጃቸውን ህይወት ያሳጡ ማን ነው አድራሻ ቤት ነው ከየት ነው የመጣ የማን ልጅ ነህ የነማን ዘርነክ ከነማን ቀበሊን የመጣኸው ይጠየቃል እኮ ስራህስ ምንድን ነው ስምህስ ማን ነው ብዙ ነገር ሳይጠየቅ ብቻ ከጎዳና አንስታ ይዛ የመጣችውን ወንድ ሁሉ ይዘሽ ግቢ የሚሉ ወላጆች ይኸው መጨረሻው ይሄ ነው። እናት ስሙንም አላቅም ምኑንም አላቅም። ምን ይባላል ይሄ? የቤት አስገብታ ወንድ ልጅን ከጎረምሳ ጋ አስገብታ እያኖረች ሴት ልጇን የአስራ ዘጠኝ አመት ልጅ ምንም አታውቀዋል። ፍቅር በሚባለው ስሜት ብቻ እሷ ፍቅር ይዞኛል ባለች ብቻ አምጥቶ። በጣም ነው የሚያሳዝነው። እንግዲህ መጨረሻውን ተመልከቱ። ልጁ አልተያዘም፣ እስካሁን አፋልጉን ነው። ሼር ላይክ እያደረጋችሁ፣ በጣም ያሳዝናል። ልጁ ይሄ ነው፣ ልጅቷች ናት። የእውነት እችን አንድ ፍሬ ልጅ እንግዲህ ህይወቷን አጥፍቶ ያውም በእናቷ ቤት ይዛው በገባችሁ አብራው በኖረችው ኧረ አንዳንዴ እኮ ወንዶች አይበላላችሁም ብሉ ስትባሉ ራሱ ማለት ነው። ያሳዝናል የእውነት በጣም ቅስም ይሰብራል። የሚያሳዝን ነገር ነው። እኛ ከእለት እለት የምንሰማው ነገር ኢትዮጵያ ውስጥ ለጆሮ የሚደነዝዝ ድንግጥ የሚያደርግ ቅስማችን የሚሰብር ነገር እየሰማነው ግን አንማርም። ምናሳዝነው ነገር አንማርም፣ ጭራሽ አንማርም። ለምን እንደሆነ አላቅም። ምን እንደሚያደነዝዘን አላቅም። ለምን እንደማንማርበት አላቅም። ከለት እለት ከቀን ቀን ነው እንግዲህ አስቡት፣ ኢትዮጵያ ውስጥ እንደዚህ በየቀኑ አሁን ሳምንት አልሞላው መደል ጎጃም ላይ በቀደም በ11 ቀን 11 ከትናንት ወዲያ ምናምን ጎጃም ላይ ባሏን እንደዚህ ህይወት አጥፍታ ይሄም ደግሞ እንደዚሁ ሚዲያ ያወጣቸውን እንጂ እኛ ኮ የምናስበው ሚዲያ ያላወጣቸውን እቤት ይቁጠራቸው በየገጠሩ በየቦታው በባላቸው ፍቅረኛቸው እንዲሁም ወንዶችን በሚስታቸው ህይወታቸው የሚያልፍ ወንዶችና ሴቶች ሚዲያ ላይ ያልመጡትን ፈጣሪ ይቁጠራቸው እቤት ይቁጠራቸው እኛ የሚዲያውን ነው እያየን ልባችን እንደዚህ የሚሰበረው በየቀኑ የምንጮኸው ታዲያ እኛ አገር ህግ አለ እኛ አገር ላይ ፍትህ አለ ይሄ እኮ የእኛ የአገራችን የፍትህ እንዝላልነት ነው ብዙ ጊዜ የሳውዲን ህግ የምደግፈው እኔ በምክንያት ነው ምክንያቱም ሳውዲ ላይ ሀጂ ነቢ እንጂ የእነሱ ሰዎች በፍጹም እርስ በርስ እንደዚህ አይነት ነገር አይወስኑም፣ አይደራረጉም፣ አንዱ የአንዱን ህይወት አይነጥቀውም። ምክንያቱም እንደሚነጠቅ ህይወቱ ስለሚያቅ ማለት ነው። በምንም ምክንያት በምንም መፍታት ባለባቸው በህግ ተዳኝተው ይፋታሉ እንጂ በፍቅርም የተገናኙ ይሁን በስራ ይሁን በምንም ይሆን እንደዚ አይነት ጭካኔ ውስጥ አይገቡም። እኛ ኢትዮጵያውያን ግን ህጋችን እንዝላል ስለሆነ የገደለ ይገደል የሚባል ህግ ስለሌለን እንዲሁም ታስሮ ምን ብሎ ደልቦ የተወሰነ ወር የተወሰነ ጊዜ ይፈቀድለትና የተወሰነ አመት ከዛ በኋላ ይወጣል። እንደዛውም ደግሞ ጸባዩ ተስተካክሏል ለሀገር ይጠቅማል ከዚህ በፊት ሪከርድ የለበትም እንደዚህ የለበትም ይቀባጠርና ይለቀቃል በነጻ የብዙዎችን አይተናል። ይሄ እያባባሰብን ሄዷል። ይሄ ነገር አገሪቷን ህዝቧን እየጎዳ ሄዷል። ይሄ ህግ ቢስተካከልልን ለማን እንጮሃል? ቅጣት የለም። ህጻናት በየቀን ነው እንዳያችሁ፣ የሰባት ሰባት አመት የስንት ስንት አመት ህጻናት። ሰራተኛ ገብታ የህጻናትን ህይወት ነጥቃ ቤተሰብ አምኖ ሲሄድ እሷ ከሌላ ተግባር ጋር ብዙ ነገር እያደረገች ህጻናት ህይወታቸው የጠፋ ከዛም ትያዛለች፣ በእስር ትፈታለች። እንደዚህ እየተደረገ የተደጋጋሚ እያየን ባለንበት አገር ላይ ፍትህ ስለሌለ ይሄ ነገር ተጠናክሮ እየበዛን ያለ በምንስ ይቆማል? በጣም ያሳቅቃል። የእውነት ስለ እውነት ከሚባለው በላይ ማለት ነው። እንዴ ምንድን ነው? ጽናቱን ይስጣቸው እንጂ ቤተሰቦቿ ጸጸቱን አይችሉትም። በማለት ነው ያስቀምጠችው። ነጃት ሰኢድም ሀሳብ አላት። እንዴት ከቤተሰቦቿ ግቢ በአንድ ክፍል ውስጥ አብረው እየኖሩ ቤተሰቦቿ ልጁ ማን እንደሆነና ከየት እንደመጣም የማን ልጅ እንደሆነ አያውቁም። ለምንስ ነው እሷንስ ጠይቀው ማን ነው ከየት አካባቢ ነው የመጣው የሚለውን ጥያቄ ማወቅ አልፈለጉም? የማያውቁት ከየትና ማን እንደሆነ ምንም አይነት መረጃ ከሌላቸው ሰው ጋር ልጃቸውን በራሳቸው ግቢ አብረው እንዲኖሩ ያደረጉት እንዴት ነው? እንዴትስ ዝም ብለው ኖሩ? ነገሩ ስብስብ ነው። የምታምንበት ፈጣሪ ይማራት በማለት ነጃት ሰዒድ ሀሳቧን አስቀምጣለች። አይነት መስዋዕትነትን የሚያስከፍል ነው። እኔ ገና ዘጠኝና አስር ዓመት እያለች ስለማውቃት በጣም አሳዝናኛለች። ነፍስ ይማርልን በማለት ጽጌረዳ መረጃው ልካልናለች። የቤተሰብን ዝላልነት ይሄን ያመጣል። ተመልከቱ። ሌሎች ግን መማር አለባችሁ። አንድ ሴት ልጅ ወንድም ሆነ ሴት የፍቅር ግንኙነት ሲጀምር ቤተሰብ ሲያስተዋውቃችሁ ማናት ማን ነው የሚለውን ነገር በደንብ አጣሩ። ይኸው ዛሬ እኚህ እናት የማን ልጅ እንደሆነ ስሙ ማን እንደሆነ አያውቁትም። ይሄም የተገኘው ፎቶ እሷ በሶሻል ሚዲያ ላይ በለቀቀችው ፎቶ በዛ ተለቃቅሞ ሌላ ልጆች ናቸው ከእሷ ፔጅ ላይ እየወቁ እየቆረጡ እያነሱ ይሄን ፎቶ እንዲለቀቅ የተደረገ የልጁን ማለት ነው እንጂ ቤተሰብ ምንም መረጃ የለውም። ስለዚህ ልጅ የቤታቸው ውስጥ እያኖሩት ይሄን ጎረምሳ ከልጃቸው ጋር ልጃቸውን በልቶላቸው ሲሄድ ማንነቱን ከየት እንደመጣ ስሙ እንዴት ይሄን ክል እንዴት፣ አይደለም ለልጁ ቀርቶ አንድ ከጎረቤት እንኳን ለጎረቤታችሁ እንኳን ፍቅር ከጀመረች የጎረቤት ልጅ የማን ልጅ ነው የከሌ ፍቅረኛ የማን ልጅ ነው የከሌ ባል ይባላል እኮ አይደል እንዴ? ለማወቅ ከየት ነው የመጣ የት ነው ተብሎ ይጠይቃል። አይደለም የገዛ ልጃችሁን ጭራሽ ቤት ሰታችሁ ቁጭ የምታረጉ። ኧረ ምን ጸጸት ብቻ ሌላም አለ እንጂ ይብላኝ ለህጻን ለልጅቷ፣ ለሞተችው። ቤተሰብማ ድሮም እሷን የሚፈልግም አይመስልም ሁኔታቸው ማለት ነው። እንዴ ምን አይነት አደራረግ ነው? ምን አይነት ነገር ነው? ምን አይነት ዘመን ላይ ነው የደረስ ነው? አንድ ሴት ፍቅር ያዘኝ ስትል ቤቴን ጉትቼ ልጄን ማስገባ ግቢ ውስጥ ማላቀውን ሰው ይሄው መጨረሻው ይሄ ነው። ሌሎች ተማሩበት። ልጃችሁ አንድ ነገር ስትን ማነቱን ጀርባውን በደንብ አጽኑ። ስራውን ማነው፣ አድራሻው፣ መታወቂያ፣ ሁሉን ነገር በደንብ መቼም ሰው ወፍ ዘራሽ አይደለም። ማነቱን በደንብ የሚገልጽ ነገር ሳታገኙ አይደለም ግቢያችሁ ጋር ልጃችሁ ጋር እንዲደርስ አታድርጉት። ሌሎች በጣም ተማሩበት። እንግዲህ ያሳዝናለች ወጣት ማለት ነው። በአሰቃቂ ሁኔታ ተወጋግታ እቤቱ ተቆልፉባት እናት አደውልምም ልጅ ሶስት አራት ቀን እንደሆናት ነው ህይወቷ አልፎ። አራት ቀን ሙሉ ቤቱ ተዘግቶባት እሱ ጠፍቷል። አስክሬን ሽቷል። እናት እንግዲህ ራቅ ያለ ቦታ ነው። እዛው ግቢ ውስጥ የሚኖሩት ልጃቸውን ሰላም ለማለት እንግዲህ ቤቱን ቢያንኳኩም ይከፍትላቸው የለም። ከዛም ሽታና ጠረን አለ። ስልክ አይሰራም። ቤቱን ሰብረው ቢገቡ ከፍተው ቢገቡ ልጅቷ ህይወቷ አልፎ ቤት ውስጥ ነው አስከሬኗ የተገኘ። ከዚህ በላይ ምን የሚያሳቅቅና የሚያስደነግጥ ነገር አለ? ብቻ ልቦና ይስጠን ፈጣሪ። የእውነት በጣም ያሳዝናል። ለቤተሰብ መጽናናትን ያድልልን፣ እህታችንም ነፍስ ይማር። ሌሎች ግን ተማሩበት፣ በደንብ ተማሩ። ይሄን ነገር አስቡበት። የኔስ ልጅ የማን ናት ፍቅረኛ ናት የኔ ልጅ ጓደኛዋ ማን ነው የሚለውን በደንብ እንድታጣሩበት።